ጋራ በእንደዚህ አይነት መንገድ የምታገኘው ብር ጸጉር እንኳን አልተክልል ብሎ ዮኒ ቬጋስ ነው ያስተከለል። አትግደሉን። ታላቅ የቤተ ክርስቲያን የልጅነት የጨዋነት ጥሪን በነገ ዕለት የቅዱስ ሚካኤልን ዓመታዊ የንግስ በዓል በምናከብርበት አጥቢያ አብያተ ክርስቲያናት ሁሉ ታቦት ሲዞር እናሰማለን። ቁርአንና ሀዲስኛን አክብሩናል። እናንተ አከበራችሁ አላከበራችሁም የሚቀንስብን ኡስታዝ አሕመድ አንድ አመድ የተኛ ነው እንዴ ወላሂ አንድ ሸሪያዊ ጉዳይ ቤጠቅሻ መልሽ ሻል። ኦርቶዶክስ የማትረባ ምናምንቴ መሆኗ መናገር ከሌላ ሃይማኖት ጋር ግጭት ፈጥሮ ነው መረገባውም የሚመጣው በምን በጽሑፍ ብቻ። አራት የተመረጡ ጽሑፎች አሉ። እነዚህም በጨዋነት ጽፈን እናሳያለን። እኛም ያልተገደልነው አርሲ ስላልሆንን ነው። የአርሲ ወገኖቻችንን በፍጹም መርሳት የለብንምና ሁላችንም ሰላማዊ ጥሪያችንን እናሰማለን። አንድ ፣ ትኩረት ለአርሲ ኦርቶዶክሳውያን ወገኖቻችን። ሁለት ፣ ፍትህ ለአርሲ ሰማዕታት ወገኖቻችን። ሶስት ፣ ሞት በቃን። አራት ፣ አርሲ ትጣራለች። ከነዚህ የመረጥነውን ጽሁፍ በተገኘው ቁሳቁስ ሁሉ በመጻፍ በኮምፒውተርም በፓርከርም፣ በነገ ሁለት ታቦት ሲዞር ምንም አይነት ተጨማሪ ድምፅ ሳናሰማ እናሰማለን፣ እናስመለክታለን ማለት ነው። ይህ ቪዲዮ ለመላው ባለማህተብ እንዲደርስ ባለማህተቦች የሆንን ሁላችን ዲቡት ሼር ኮፒ ሊንክ ሪፖርት ሁሉንም ነገር እያደረግን በሀያ አራት ሰዓት ውስጥ ለብዙሀን እንዲዳረስ እናድርገው። አላህ ሱብሓነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን። እንሻ አላ አላህ ሱብሓነሁ ወተዓላ ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን እንለምነዋለን። አዩሃ አልኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ እንሻ አላ እንተማመናለን ማለት ነው በአላህ ስብሐነ ወተዓላ ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የወርደት ኑሮ አትምረጡ ከሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሀዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ። ጆሮ ያለው ይስማ ነው ነገሩ። የታቀደልህን እየሰማህ ችግራችሁ ከኛ ጋር ከሆነ ያኔ ከኛ ጋር ለማውራት ወይንም ደግሞ እኛን ለምናገር ትችላላችሁ። ከዚህ ቀደም ገና ሰባት ወር ሳይሞላችሁ ተመልሳችሁ መጣችሁ ባይዘው። እኔ በነገራችን ላይ ይሄ ነገር ደሊል ካለው ደሊል አምጡ ስትባሉ ደሊል የለም ግን፣ ዝም ብላችሁ ሰውን አታክማረግ ከሆነ የሙስሊም ሴት አንድን ቦታ ቁርአንና ሀዲስ አታውራ የሚል የለም። የሚለው የካፍሮች መጽሐፍ ነው። ከፈለጋችሁ መጽሐፉን ካላወቃችሁ እኛ መናገር እንችላለን። በቤቱ አርፋ ትቀመጥ ከወንድ ጫማ ስርናት የሚለው የክርስቲያን ሴትን እንጂ የሙስሊም ሴትን አደለም። እኛ የማስተማር መብት አለን። ስለዚህ እኔ አሁን እኔ ወጥቼ ማስተማሪ ጀነት የማይከለክለኝ ከሆነ አራት ነጥብ አወራለሁ። ስሞት ብቻ ነው መቅረት ዝም የሚለው አለቀም። ማንም ሊያስቆመም ያችሉም። እሺ በቃ እሺ፣ ባረከላሁ ፊት በነገራችን መሀል አንቺ ከወንድ ጋር ተካሻ የምትለካኪ እና ያቺ ዑመር ብኑ ኸጣብ ያለ ት አይነት ባህሪ በደንብ ተናውጦሻል። ሰልፋ የሚለው ማለት ነው። አላህ ፈጣሽ ጨርሻል። እኔ በነገራችን ቁርአን ሀዲስ የማይለው ነገር

ከነዚ ውስጥ ደግሞ ዕመር ነው ሚሻልግን ማስተማር ሳይሆን ወደ ሌላ ሂዶባቸዋል። ያልኩት እኮ ለዛ ነው ገባ። እናንተ እንደወለድሞ ተቆርቁራችሁና ለኛ ልህቶቻችሁ ብላችሁ ከሆነ የምታስተምሩበት ራሱ ሂደት አለ። እናንተ ሂደቱን አሁን አለያችሁም። ለምን ሲባል ሶሻል ሚዲያ ላይ ወጥታችሁ እኮ አታክ ስላረጋችሁ ስላሳጣችኋል ለምታስተምሩ እውነት ለመናገር ማለት ነው፣ እኔ ሴቲቱ መጥቼ ደሊል ስጠይቅ ደሊል መስጠት ካልቻላችሁ አይ ዝም ብለን አታክ የምናደርጋችሁ አታውሩ ከሆነ ይሄ በነገራችን ላይ እኛን የቤታችንን ስሜት ሊያሰጠን የሚችል ነገር የለም። እኛ ሙሉ ሴት ነው፣ በኮንፊደንስ ነው የምናወራው። አራት ነጥብ። ቁርአን ሀዲስ እኛን አክብሮናል። እናንተ አከበራችሁ አላከበራችሁም የሚቀንስብን ነገር። አንዴ ኡስታዝ አህመድ አንዴ አህመድ እየተኛ ነው እንዴ? አንድ ሸሪያዊ ጉዳይ ብጠይቅሽ መልሽ ምችል እህቴ ባረከላሁ ፊኪ ወላሂ ከታች የሚተቹሽ ክርስቲያኖችን እያየው ስለሆነ መረጃ ከሸሪያው የሆነ መሰረታዊ ጉዳይ ከሳማን ቢላ አንስቼ በጠየቅሽ ትወርቅ ያለሽ ግን አላደርገውም እዚህ። ምክንያቱም ቀርጸው መጥተው ነገ እያት ራስ ብሎ ስለሚቀስሩብሽ ስለማቅ ማለት ነው አንድ ስልጣን ወይ ስጠኝና የሆነ ብሎክ ማድርገው ሰው አለ ወይ አደንበሻለ ጣይ ጻፍልኝ። ባረካ አለ ፈጣሉ። ያ ጀማ የዑመር ኑኸጣብ ንግግር ላለ መቀበል አትፈልግም። ሳዳን ሰምታችኋታል። ዝጋ ያላችሁ 200 ሰዎች፣ ሳዳ የዑመር ኑኸጣ ቁርአንና ሀዲስን በስተቀር ዘወር ብላለች። ማነው ዑመር ኑኸጣብ ንግግር መስማት ነቢያችን አዘውበታል ሀዲስ ላይ ወላኪን ለማ እና እነዚህ ከሀዲያኖች ጋር እየተከራከረ የሚውል ሰው መጨረሻው ይሄ ነው።

በቃ ጨርሰናል። የሆነ ነገር ኢትዮጵያ ላይ ጦርነት ሊጀምር ነበር። ጦርነቱን አቆም ነው። ይህንን ነገር አጀንዳ ባናመጣ ኖሮ ሚዲያ ላይ ሲያወሩ ሲያወሩ ራብሻ ይፈጠር ነበር። ነው እኮ ያልኩ አይደል? አሁን አንተ የአንተን ተራ ቲክቶክ ለማዳን ስትል የሃይማኖት ግጭት ታመጣል ኦርቶዶክስ ላይ መንግስት ራሱ ቋሚ ጠላትና ጥላቻ እንዳለው ነው የምትናገረው። አንድ ፊራንና ቴዲን ለማዳን ስትለው መቅዶኒያ ላይ ሙድ ምትይዘው አንተ ማን ነው ውክልና ሰጥቶ? መቅዶኒያን ማስታወቂያ ልንሰራ ነው። ፊራስ ታውንደስ አስገቡ አስገባለሁ እያለ አይደል እንዴ? ማን ስለሆንክ ነው አንተ ዱቄታም ንፍጣ ችግራራ፣ በእንደዚህ አይነት መንገድ የምታገኘው ብር ጸጉር እንኳን አልተክልል ብሎ ዮኒ ቬጋስ ነው ያስተከለል። አይገባም፣ ንኩ እስካሁን ድረስ እንደዚህ ማንነት ሄኑ ላጣው። ለምን ለየትኛው ላይፍ እንኳን አክልም እንዴ? ሰው ሁላ እንዳላገጠብ እንደገና ደግሞ ኦርቶዶክስን ፈትቻለሁ ይላል። ሌላ ቋንቋ ደግሞ ሲናገሩት ኦርቶዶክስን ፈትቻለሁ፣ ምክንያቱም ተሙና ምናምን የኔ ኦርቶዶክስ ጓደኞቼ ማከብራቸዋል። አምስት ልጆች ለአምስት ልጆች ሲል ኦርቶዶክስን ፈትቻለዋል። እነሱ ሃይማኖት ቢቀይሩስ? ሃይማኖት ቢቀይሩስ? ዝንክርክ ከጥፋቱ መልሱ ነው። ሰበቡ ነው የሚያናድደው እኮ ገስ ያጠፋ ጊዜ አላናደደኝም። እንደዚህ ያጠፋ ጊዜ አላናደደኝም። አባቴ ድሮ አጥፍቻ አይገርፈኝም ነበር። እናቴ እንደምታረጊያት አርጊያት ይለኛል። አንተ ቅጣት ይገባበዙብኝ ነበር ለምን ሲል

ኦርቶዶክስ የማትረባ ምናምንቴ መሆኗ መናገር ከሌላ ሃይማኖት ጋር ግጭት ፈጥሮ ነው ረገባው የሚመጣው። ይሄ ነው ፖለቲካ። መንግስት እንደዚህ አይነት ራዕይን ያለው እያልከን ያለው ይሄ በቆሸሸ ጭንቅላት ላይ ነው እንትና የነበረው ማን ነው የሚባለው? አያና ምን እንዳልክ አልገባ አይደል አሁን አንተ ቲክቶክን ለማዳም ብቻ ነው አፍክ ላይ የመጣው ምትተፋው አይደል ምን ያህል ሀገር ላይ መንግስት ንቆት ነው ተብሎ የሃይማኖት ግጭት ሃይማኖትና መንግስት መሀል ሊኖር የሚችለውን ግጭት

ይሄም አልሰራ ማንም እንዳልሰማ ስታውቅ የቤታን ልጆች አንተ ልብ ያራራ ምናምን መስሎ ፈትቻለው። በነገራችን ላይ ቴንኪው ፖለቲካን የሰራው ብሻልክ ለነ ለሷም ልጆች በእንደዚህ አይነት መንገድ አይገባቸውም። ምንም የሷ ልጆች የላቸውም። አንተን ለእሷን ልጆች የሰራህላት በነገራችን ላይ ነግሬ ነበር። የእሷ ደጋፊ ያልሆነ ሁላ ይሄ የአንተ ሐሳብን ተቃውሞ የሷ ደጋፊ አታረጋቸውም ወይ? በዚህ ግርግር በዚህ ነግሬ ነበር ገብቷል። በሮሜ ምዕራፍ ስምንት ቁጥር 34 ላይ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል ቅዱስ ጳውሎስ። ምን ማለቱ ነው? በዛሬው የቪዲዮ ትምህርታችን የምንመለከተው ይሆናል። ኢየሱስ ክርስቶስ አማላጅ አይደለም፣ የክፍል ስምንት ትምህርታችን ነው። አብራችሁን ቆዩ። ብዙ ሰዎች ይህንን የሮሜ ምዕራፍ 8 ቁጥር 34 ን ጥቅስ እየጠቀሱ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስን አማላጅ ነው ሲሉት መስማት የተለመደ ነገር ነው። እንደውም አብዛኞቹ ይህንን የሮሜ 834 ን ጥቅስ አማላጅ ነው ብሎ የሚያስተምሩት ማለት ነው፣ እንደ ባነራቸው ይጠቀሙታል። በእርግጥ ቅዱስ ጳውሎስ ስለእኛ የሚማልደው ክርስቶስ ኢየሱስ ነው ሲል ምን ለማለት ፈልጎ ነው? እርግጥ ክርስቶስ አማላጅ ነውን? ወይስ ሌላ ትርጉም አለው? ከዚሁ ከመጽሐፍ ቅዱስ ሳንወጣ ይህንን ሀሳብ በደንብ እንመለከታለን። እስከ መጨረሻው ተከታተሉ። እንግዲህ ይህ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ንባብ የሚገኘው በሮሜ ምዕራፍ ስምንት ሠላሳ አራተኛው ቁጥር ላይ ነው። ስለዚህ ከዚህ ቀድሞ በሮሜ ምዕራፍ ስምንት ላይ ሠላሳ ሦስት ቁጥሮች አሉ ማለት ነው አንድን ንባብ ደግሞ ለመረዳት ከዛ ንባብ ወደፊትም ወደ ኋላም ብለን ማንበብ የግድ ይለናል። አለበለዚህ ሐሳቡ ከአውዱ ይወጣል። መጽሐፍ ቅዱስን ለምታነቡ ሰዎች እንደ ወንድም መምከር መፈልገው አንድን ንባብ ለመረዳት ከሱ ከተጻፈው ንባብ ወደፊትም ወደ ኋላም ብለን ማንበብ አለብን። ቢያንስ ያን ምዕራፍ ማንበብ ግዴታችን ነው። ሐሳቡን ለማግኘት የሮሜ ምዕራፍ ስምንት ቁጥር 34ን ሐሳብ ለማግኘት ቢያንስ ሮሜ ምዕራፍ ስምንትን ማንበብ አለብን። ብንችል ሙሉ መልእክቱን የሮሜን መልእክት ብናነብ ይበልጥ ሐሳቡን እናገኘዋለን። የዚህ የሮሜ ምዕራፍ 8 ቁጥር 34 ሐሳብ መነሻው ሮሜ ምዕራፍ 8 ቁጥር 17 ላይ ነው። ሮሜ ምዕራፍ 8 ቁጥር 17 ላይ ምን ይላል? አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ስለዚህ ልብ በሉ ከክርስቶስ ጋር ወራሾች ለመሆን መጀመሪያ ምን ማድረግ አለብን? አብረን መከራ መቀበል አለብን። አሁን ከክርስቶስ ጋር አብረን ወራሾች ነን የሚለው ቃል ደስ ይላል አይደል? ደስ የሚያሰኝ ንግግር ነው። መልካም ንግግር ነው። ነገር ግን ወደዚያ ለመድረስ መነሻ አለው። ምንድነው መነሻው? አብረን መከራ መቀበል። ይህንን የሚያነብሰው ትንሽ ልቡ ሊፈራ ሊሸበር ይችላል። ምክንያቱም ከክርስቶስ ጋር አብሮ መከራ መቀበል በጣም ከባድ ነው። የክርስቶስን መከራ እንኳን ሊቀበሉት ሊያስቡት ይከብዳል አይደለ? ስለዚህ እንዴት ነው መከራውን መቀበል የምንችለው? በጣም ከባድ ነው። እና ቅዱስ ጳውሎስ መከራውን ለመቀበል እንዳንፈራ እንዳንሰቀቅ ለማድረግ ከዚህ ቀጥሎ አምስት ማጽናኛ የሆኑ ነገሮችን ማበረታቻ የሆኑ ሐሳቦችን ያስቀምጥልናል። ሮሜ 8:34 የመጨረሻውና አምስተኛው ማበረታቻ ማጽናኛ ሐሳብ ነው። አንደኛው የማበረታቻ ሐሳብ ማለት መከራውን ለመቀበል እንዳንፈራ ጠንከር እንድንል የሚያደርገን አንደኛው ማጽናኛ ሐሳብ የምናገኘው በዚሁ በሮሜ ምዕራፍ 8 ቁጥር 18 ላይ ነው። አሁን ያነሳሁላችሁ ሐሳብ ቁጥር 17 ላይ አይደል ያለው? አንድ ቁጥር ጨምራችሁ ቁጥር 18 ላይ ስታነቡ የመጀመሪያውም ማጽናኛ ሐሳብ ታገኛላችሁ። በሮሜ ምዕራፍ 8 ቁጥር 18 ላይ ቅዱስ ጳውሎስ እንደዚህ ይለናል። ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ሥቃይ ምንም እንዳይደለ አስባለሁ ይላል ቅዱስ ጳውሎስ። ስለዚህ አሁን መከራ እቀበላለሁ ብላችሁ አትፍሩ። ምክንያቱም ለኛ የሚሰጠን ክብር ከክርስቶስ ጋር አብራችሁ ወራሾች ትሆናላችሁ ሲባል የሚደርሰን ክብር ከምንቀበለው መከራ ጋር ምንም ይነጻጸር አይደለም። መከራው በጣም ትንሽ ነው፣ ክብሩ ደግሞ በጣም ብዙ ነው እያለ ነው። እና መከራውን ለመቀበል አትፍሩ፣ አትሰቀቁ እያለ ነው። አንድ ሁለተኛው ማበረታቻ ሐሳብ በዚሁ በሮሜ ምዕራፍ 8 19ኛው ቁጥር ላይ ይገኛል። ምን ይላል? የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ይላል። እኛ መከራውን ስንቀበል የሚደርሰን ክብር ክብሩ በቀጥታ የማያገኛቸውን ፍጥረታት በሙሉ የሚጠብቁት የሚናፍቁት ክብር ነው ይላል። ምክንያቱም የሰው ልጅ በዚህ ምድር ላይ ለሚኖሩት ፍጥረታት ሁሉ ገዢ ነውና ገዢያቸው የሰው ልጅ የሚያገኘውን ክብር ፍጥረታት በሙሉ በናፍቆት ይጠብቃሉ ይላል። ስለዚህ ይሄ ትልቅ ክብር ስለሆነ መከራውን ለመቀበል አትፍሩ ነው። ይሄ ሁለተኛው ማጽናኛ ሐሳብ ነው። ሶስተኛው የማበረታቻ ሐሳብ በሮሜ ምዕራፍ 8 ቁጥር 26 ከ27 ላይ ስናነብ እናገኛለን። ምን ይላል? እንዲሁም ደግሞ መንፈስ ድካማችንን ያግዛል እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። እንግዲህ ልብ በሉ፣ መንፈስ ቅዱስ ይማልድልናል ሲባል እንደ ፍጡር የምልጃን ስራ ይሰራል ስለኛ ይለምናል ይጸልያል ማለት አይደለም። ነገር ግን እኛ ጸሎት እንዴት እንደሚጸልይ እንኳን በሚገባ ስለማናውቅ በጸሎታችን ሁሉ ከኛ ጋር አብሮ ይሰራል ለማለት ያግዘናል፣ ለማለት ነው። መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። ምክንያቱም ክርስቲያን የሚሰራው ስራ ሁሉ የመንፈስ ቅዱስ ስራ ነው አይደለ? ስለዚህ መንፈስ ቅዱስ ከኛ ጋር አብሮ ይሰራል። ምንም አትፍሩ፣ አትጨነቁ፣ መከራውን ለመቀበል አትሰቀቁ። ለምን? መንፈስ ቅዱስ ራሱ በማይነገር መቃተት ይማልድልናል፣ ያግዘናል፣ ይረዳናልና። አራተኛው ማጽናኛ ሮሜ ምዕራፍ ስምንት ቁጥር 28 ላይ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ምን ማለት ነው? እናንተ መከራውን ስትቀበሉ የሚደርስባችሁ ነገር ሁሉ ለበጎ ነው ይላል። ብዙ ሰው በነገራችን ላይ ይሄንን ጥቅስ ይጠቅሳል፣ ነገር ሁሉ ለበጎ ነው እያለ። ነገር ግን ነገር ሁሉ ለበጎ የሚሆነው መቼ ነው? አንደኛ እግዚአብሔርን ስንወድ፣ አንድ ሁለተኛ እንደ ሐሳቡ ስንሰራ፣ እንደ ሐሳቡ ለተጠሩት እግዚአብሔርን ለሚወዱት ነው የሚለው አይደል ነገር ሁሉ ለበጎ እንዲደረግ እናውቃለን ሲል እና በዚህ ሂደት ውስጥ ላሉ ሰዎች ሁሉ የሚደረግባቸው የሚደርስባቸው መከራ ሁሉ ለበጎ ነውና የትኛውም መከራ የትኛውም ፈተና ቢደርስባችሁ ለበጎ መሆኑን ወቁ ስለዚህ አትሸበሩ መከራውን ለመቀበል አትጨነቁ ማለቱ ነው አምስተኛው ማጽናኛ በዚሁ በሮሜ ምዕራፍ 8 ቁጥር 33 እስከ 34 ላይ እናገኛለን እግዚአብሔር የመረጣቸውን ማን ይከሳቸዋል የሚያጸድቅ እግዚአብሔር ነው። ስለዚህ እግዚአብሔር ነው የሚያጸድቀው፣ ማንም ቢከስ ምንም ማያደርግም ነው ይቀጥልና፣ የሚኮንንስ ማነው ይላል። የሚኮንንስ ማነው ማለት ምናልባት እንኳን መከራውን ስንቀበል በተለያዩ ሂደቶቹ ስናልፍ ብንወድቅ ብንደክም፣ በእኛ ላይ የሚፈርድብን ፈራጃችን ማነው ማለት ነው አይደል። ኮነነ ማለት ፈረደ ነው። ምንም ጥያቄ የሌለው ነገር ነው። ስለዚህ በእኛ ላይ የሚፈርደውስ ማን ነው? በእኛ ላይ የሚፈርደው የሞተው ይልቁንም ከሙታን የተነሳው ደግሞ በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። በአጭሩ ምን ማለት ነው? በእኛ ላይ የሚፈርደው ሌላ ባዳ አካል አይደለም። ስለኛ ብሎ መከራ የተቀበለው፣ ስለኛ ብሎ የሞተው፣ ወደ መቃብር የወረደው፣ ደግሞ ሞትን ድል አድርጎ የተነሳው፣ አሁን በእግዚአብሔር ቀኝ ያለው፣ ስለኛ ሁል ጊዜም ቢሆን የሚራራልን ክርስቶስ ኢየሱስ ነው ማለት ነው። ምክንያቱም የሚማልደው የተባለበት ምክንያት ምልጃ ከርራሄ የመነጨ ተግባር ስለሆነ ቅዱስ ጳውሎስ የክርስቶስን ርራሄና ምሕረቱን ፍቅሩን ለማሳየት ልክ እንደ ፍጡር የሚማልደው ብሎ ተናገረ። ይሄን ሲል ግን ክርስቶስ እንደ ፍጡር አማላጅ ሆኖ አይደለም፣ ነገር ግን ፍጹም ርሩህ መሆኑን ለማሳየት የተጠቀመው ቃል ነው። ስለዚህ በእኛ ላይ የሚፈርድብንም የሚራራው አምላክ ስለሆነ አትጨነቁ፣ በመከራ ውስጥ ሁሉ ጽኑ ለማለት ቅዱስ ጳውሎስ ይህንን ተጠቅሟል። አባት ልጁን ሲቀጣ ምን ጊዜም ቢሆን ከልቡ እያዘነ እየራራ እንደሆነ ይታወቃል። ክርስቶስ ደግሞ ከአባትም በላይ አባት ስለሆነ ስለኛ የሚራራው ነው። በእኛ ላይ የሚፈርደው እንጂ ሌላ ፈራጅ አለ ብላችሁ አታስቡ ለማለት ቅዱስ ጳውሎስ ይህንን ተናገረ። ለምሳሌ በዘፍጥረት ምዕራፍ 6 ቁጥር 6 ላይ ስታነቡ እግዚአብሔር አምላክ ሰውን በምድር ላይ በመፍጠሩ ተጸጸተ ተብሎ ተጽፏል። እንግዲህ ተጸጸተ ሲባል እንደ ፍጡር እውቀት ማነስ የተነሳ አዘነ ማለት አይደለም። ለእኛ ምን ጊዜም ቢሆን መጸጸት የሚመጣው ከእውቀት ማነስ የተነሳ ነው። ነገር ግን እግዚአብሔር ልክ እንደ ፍጡር ተጸጸተ ተብሎ መገለጹ ጸጸት ምን ጊዜም ሀዘንን ስለሚያሳይ በጣም አዘነ ለማለት ነው። ምክንያቱም እግዚአብሔር የፈጠረው ፍጥረት ከማየውን ቦታ ሲውል የራሱ ጉዳይ አይልም፣ አባት ነውና ይሰማዋል። ስለዚህ በፍጥረቱ በደል እግዚአብሔር በጣም አዘነ ለማለት ተጸጸተ ተብሎ ተገለጠ። እንግዲህ ለመጸጸት ሁለት መገለጫዎችን ላሳዩት። አንደኛ፣ መጸጸት የእውቀት ማነስ ነው፣ ከእውቀት ማነስ የሚመጣ አንድ ነገር። ወደፊት ምን እንደሚሆን ሳናውቅ እንወስንና እኛ ባለው ነገር ሳይሆን ሲቀር እናዝናለን፣ እንጸጸታለን። ይሄ የእውቀት ማነስ ነው። ሁለተኛው ደግሞ ጸጸት በውስጡ በጣም ትልቅ የሆነ ሀዘን አለ እና እግዚአብሔር ተጸጸተ ሲባል በጣም አዘነ ለማለት እንጂ የእውቀት ማነስ አለበት ለማለት አይደለም። ስለዚህ ክርስቶስም ስለኛ የሚማልደው ሲባል የሚራራው ለማለት ነው። ምክንያቱም አንዱ ስለ አንዱ የሚለምነው የሚማልደው ከርኅራኄ የተነሳ ነው አደለም? አንዳችን ለአንዳችን የምንማልደው የምንጸልየው ፍጹም ከፍቅር ከርኅራኄ የተነሳ ነውና እግዚአብሔርም ስለኛ ያለውን ፍቅር ለማሳየት የሚማልደው ተብሎ ተገለጠ። ሌላ ልጨምርላችሁ በራእይ ምዕራፍ 16 ቁጥር 15 ላይ ክርስቶስ እነሆ እንደሌባ እመጣለሁ ይላል። እንግዲህ ልብ በሉ ይህንን ቃል አንብበን እንደ ሌባ እመጣለሁ ስላለ ክርስቶስ እንደ ሌባ ለመስረቅ የሚመጣ አምላክ ነው ማለት እንችላለን? አንችልም። ነገር ግን ሌባ ሳትዘጋጁ ስለሚመጣ ልክ እንደዚያ እናንተ ሳትዘጋጁ እመጣለሁ ማለት ነው። ሌባ ለምሳሌ ሁለት መገለጫዎችን ላሳያችሁ። አንደኛ ሌባ የራሱ ያልሆነውን ንብረት ለመውሰድ ለመስረቅ ይመጣል። ሁለተኛ ሌባ ሲመጣ ሰው ሳይዘጋጅ የሚሰረቀው አካል ሳያውቅበት ነው የሚመጣው። ስለዚህ ክርስቶስ እንደ ሌባ እመጣለሁ ሲል ለመስረቅ አለ ማለቱ ይታወቃል። ክርስቶስ የራሱ ያልሆነውን ዘርፎ ነጥቆ የሚወስድ አምላክ አይደለም። ነገር ግን እንደ ሌባ እመጣለሁ ሲል ሳትዘጋጁ፣ ሳታውቁ እመጣለሁ። ስለዚህ ሁል ጊዜም ቢሆን ነቅታች ጠብቁ ማለቱ ነው። እናም ስለኛ የሚማልደው ክርስቶስ ኢየሱስ ነው ሲባልም ክርስቶስ እንደ ፍጡር የመልጃን ሥራ የሚሰራ ነው ማለት አይደለም። ነገር ግን መልጃ በውስጡ ምን ፍቅር አለው ራህ ያለው ለዚህ እግዚአብሔር ፍጹም ምሩሩ ነው፣ የፍቅር አምላክ ነው ለማለት ስለኛ የሚማልደው ክርስቶስ ኢየሱስ ነው ተብሎ ተነግሯል። አንዳንድ ሰዎች በጣም ይከራከራሉ። በቃ ከተጻፈ መቀበል አለብን አለብን ይላሉ። ምክንያቱም ስለኛ የሚማልደው ክርስቶስ ኢየሱስ ነው ተብሏል። በቃ ክርስቶስ አማላጅ ነው እንቀበል ይላሉ። እሺ እንደዚህ አካላችሁ አንደኛ ከዚህ ከሮሜ ምዕራፍ 8 ሳትወጡ ቁጥር 26 ላይ ሄዳችሁ ስታነቡ መንፈስ ቅዱስ ይማልዳል ተብሎ ተጽፏል። ቀጣይ ደግሞ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይም ስታነቡ እግዚአብሔር አብ እንደሚማልድ ተጠቅሷል አይደል? እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ተብሎ ተጽፏል። ስለዚህ አብም አማላጭ ከሆነ እናንተ በጠቀሳችሁት ሮሜ 8፡34 አካሄድ ከሄድን ወልድም አማላጭ ከሆነ መንፈስ ቅዱስን በሮሜ ምዕራፍ 8 ቁጥር 26 ላይ እንደተጻፈው አማላጭ ከሆነ የሚማለደው የሚለመነው፣ ተማላጁ ዳኛው ማን ሊሆን ነው? ሶስቱም አማላጭ ከሆኑ ማን ዳኛ ማን ፈራጅ ሊኖር ነው? ምልጃ የፍጡር ተግባር ነው እንጂ የፈጣሪ ተግባር አይደለም ስለዚህ የሚማልደው ሲባል ሌላ ምስጢራዊ የሆነ ቅንያዊ የሆነ ትርጉም አለው በውስጡ በነገራችን ላይ ሮሜ 8:34ን ቀጥታ እቀበላለሁ ያለ ሰው እኮ ሮሜ 8:26 የማይቀበልበት ምክንያት ለምንድን ነው ሁለተኛ ቆሮንቶስ አምስት ሀያ የማይቀበልበት ምክንያት ለምንድን ነው እንደሆነ ነው ወይስ ራሱ የሚፈልገውን ብቻ ነው መርጦ የሚወስደው እና ቅንያዊ ምስጢራዊ የሆኑ አገላለጾች አሉ መጽሐፍ ቅዱስ ላይ ይህን ልብ ማለት ያስፈልጋል እንግዲህ ቅዱስ ጳውሎስ ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ የክርስቶስን ፍቅር በእኛ ላይ ያለውን ርኅራኄ ካስረዳ በኋላ በእግዚአብሔር ፍቅር ላይ ያለው ትምክት ይጨምርና ቀጥሎ እንደዚህ ይላል። ሮሜ ምዕራፍ 8 ቁጥር 35 እስከ 39 ያለውን ላንብብላችሁ። ከክርስቶስ ፍቅር ማን ይለየናል? መከራ፣ ወይስ ጭንቀት፣ ወይስ ስደት፣ ወይስ ራብ፣ ወይስ ራቁትነት፣ ወይስ ፍርሃት፣ ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን፣ ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ፣ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ፣ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። በእውነት ስለ ቃሉ አምላካችን ስሙ የተመሰገነ ይሆን። ስለዚህ ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት የክርስቶስን ፍቅር ራይ የሚያሳይ ቃል እንጂ ክርስቶስ እንደ ፍጡር አማላጅ መሆኑን የሚያሳይ ንግግር አይደለም። ምልጃ የፍጡር ተግባር መሆኑን ለመረዳትኮ ከዚሁ ከሮሜ መልእክት ሳንወጣም ከምዕራፍ 8 ሁለት ምዕራፍ ወደፊት ጨምረን ምዕራፍ 10 ቁጥር 1 ላይ ስናነብ ቅዱስ ጳውሎስ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። ስለዚህ ቅዱሳን ፍጡራን የምልጃን ስራ ይሰራሉ። ነገር ግን እግዚአብሔር አማላጅ ተብሎ አይጠራም። የሰማነውን በልቡናችን ያሳደርብን፣ አሜን። ይቆየን።